እንግዲህ መልስ ሊሰጥ ቪዲዮውን የጀመረው አንድ ምንፍቅና በአባቶች እየተነገረ ያለ አለ። ትናንት ቪዲዮ ሰርቼበታለሁ ገብታችሁ ማየት ትችላላችሁ። ምንፍቅናው ነው ምንድን ነው የተሰቀለው? የማርያም ስጋ ነው የተሰቀለው፣ የማርያም ደም ነው። በአጭሩ ፕሮክሲ ክሩሲፊክሽን ነው ማለት ነው። ወይም የውክልና ማርያም ናት እየተሰቀለች ያለችው ደን ኢየሱስ ክርስቶስ ያው ይዞ ቦታው ላይ የተገኘው እሱ ነው እንደማለት ነው። በአጭሩ ሌላ ምንም አይደለም ይህን የገባውን ምንፍቅና ቀጥታ ስህተት ነው የሚለውን ከመናገር ፕሮቴስታንቶችን መሀል ላይ አስገብቶ ከዛ ጨዋታውን ሞቅ ሞቅ አድርጎ ቀጥታ ነገሩን ከመናገር እጅ አዙር ለመሄድ የተሄደበት መንገድ ነውና፣ ፕሮቴስታንቶች ያንን የኢየሱስ ክርስቶስ ስጋና ደምኖ ብላችሁ ነው ወይ የምታደርጉት የምትቀበሉት? ታዲያ የሚካኤል ዳቦ ነው ብለን ነው እንደምንቀበለው? ዋት ማለት በተለይ በዚህኛው ቪዲዮ ላይ እኔ የገባኝ ትልቅ ነገር የፕሮቴስታንት ጥላቻ ብቻ ነው ነክሶ እየታየ ያለው እንጂ፣ ሪዝን ወይም ትክክል ምን እናምናለን፣ ምን እናስተምራለን፣ በተለይ ኮንፌሽናል ፕሮቴስታንቶች ኦር ኢቫንጀሊካል ብለው የሚጠሩት በእምነት አንቀጾቻቸው ላይ ምን አስቀመጡ የሚለውን ለመፈተሽ ዝግጁ አለመሆን፣ በጥላቻ መታወር ብቻውን ገኖ እየወጣና እየታየ ያለበት ነው እያየን ያለ ነው። ሌላ ምንም ሊሆን አይችልም። በጣም ጥቂት የሚባሉ በጣም ጥቂት የሚባሉ ኮንፌሽኖችን ሰብሰብ አድርጌላችኋለሁ። ሙሉን አናለብላችሁም። ዋና ዋና ሀሳቦችን ምን ብለው እንደሚያምኑ ያንን የጌታ እራት ያንን ቀራኔው ላይ የቀረበልንን ስጋውን ደሙን ምን ብለው እንደሚያምኑ ኮንፌሽናል የሆኑ ወይም ስሮቻቸውን ከሪፎርሜሽን ኦር ያኔ ከነበረው ከ16ኛው ክፍለ ዘመን ተሐድሶ እንቅስቃሴ የሚመዙ አብያተ ክርስቲያናት አሁንም ያሉ አሁንም በዚያው የሚመሩ ወንጌላውያን የሆኑ ማለት ነው ምን ብለው እንደሚያምኑ አንድ ሁለት እያልን የምና ይሆናል ማለት ነው። ለምሳሌ ከዚኛው እንጀምር። ፈርስት ሄልቬቲክ ኮንፌሽን ላይ ከላይ ተመልከቱ። አርቲክል 23 ላይ በሚስቲካል ሱፐር ኢዝ ዳት ውች ሎርድ ትሩሊ ኦፈርስ ሂዝ ቦዲ እንድ ብለድ ይላል ማለት ነው። በእርግጥም ስጋውና ደሙን የምንቀበልበት ነው። ሚስቲካል ሱፐር ወይም እየታራት ብለን የምንጠራው ያ ስጋውን የክርስቶስን ስጋና ደም የምንቀበልበት ነው። ዳት ሂምሰልፍ ቱ ሂዝ ኦውን ሶ ዳት ሂ ሜይ ሊቭ ሞር ኤንድ ሞር የእርሱ የሆኑት በእርሱ እንዲኖሩ እርሱም በእነሱ እንዲኖር ነው። ኖት ት ብሬድ ን ዋይን ቦ ብሎድ ፍ ሎርድ ር ዩናይትድ ኢንቱ ኔቸር እንትን ከሮማ ካቶሊክ ቤተክርስቲያን ጋር ያለውን ቅራኔ እያስቀመጠን ያለው ይለወጣል የሚሉትን ኦር ትራንስበስተንሸት ያደርጋል የሚሉትን ቀጥሎ ሲቃወም እናያለን። ዋናውን ፖይንት ግን ተመልከቱ ምንድን ነው እያለ ያለው ሲባል የምንቀበለው የክርስቶስን ስጋና ደም ነው የሚል እንመለከታለን። ሁለተኛውን ሉተርስ ላርጅ ካተኪዝም ላይ ተመልከቱ ምን እንደሚል ጥያቄው ናው ዋትስ ደ ሳክራመንት ኦፍ ደ አልታር ወይም ይሄ የጌታ እራት ወይም ስጋና ደሙን ብለን የምናቀርበው እርሱ ምንድን ነው የሚል ጥያቄ ሲቀርብ፣ እንዲህ የሚል መልስ ያስቀምጣል። ኢት ኢዝ ደ ትሩ ቦዲ አንድ ብለድ ኦፍ አውር ሎርድ ጂሰስ ክራይስት፣ እርሱ እውነተኛ የሆነ የክርስቶስ ኢየሱስ ስጋና ደም ነው። ኢን አንድ አንደር ደ ብረድ አንድ ዋይን፣ በውስጡ ከታችና በስጋውና ደሙ ላይ የሚገኝ ነው፣ ሪል ፕሬዘንስ ተብሎ የሚጠራው ማለት ነው። ሪል ፕሬዘንስን ኦልሞስት ኦል በሚባል ደረጃ ኢቫንጀሊካልስ የሚቀበሉት የሚያምኑ ስለሆነ ማለት ነው። እንዲሁ ባዶ አይደለም ብለው ስለሚያምኑ ማለት ነው። ዊች ዊ ክርስቲያንስ አር ኮማንድድ ባይ ደ ወርድ ኦፍ ክራይስት ቱ ኢት አንድ ድሪንክ በጌታችን ቃል መሰረት እንድንበላውና እንድንጠጣው የታዘዝነው ነው ይላል ማለት ነው። ኦግስበርግ ኮንፌሽን አሁንም የሉትራኖች ነው፣ እንዲህ በሚል ሁኔታ ያስቀምጣል አርቲክል አስር ላይ ኦፍ ተ ሎርድስ ሱፐር ማለት ነው፣ ስለጌታ እራት ሲናገር ኦፍ ተ ሳፐር ኦፍ ተ ሎርድስ ዴይ ቲች ዘ ብላድ ኦፍ ክራይስት አር ትሩሊ ፕረዘንት የክርስቶስ ኢየሱስ ስጋና ደሙ በእውነትም እዛ ቦታ ላይ አለ ወይም እውነተኛ ስጋና ደም ነው ብለው ያምናሉ ኦር እናምናለን በሚል አስቀምጠዋል ማለት ነው። ቤልጅክ ኮንፌሽን፣ ሪፎርምድ ኮንፌሽን የእኛው የሚከተሉን ያስቀምጣል። ያሰመርኩባቸው ቦታዎች ላይ ፎከስ አረጋለሁ ፎር ታይም ቢንግ ማለት ነው። ስሕተት እንዳይሄድ ለሳክራመንት ሲላል አርቲክል ሰላሳ ሦስት ነው ተመልከቱም እንደሚል ዊ ብሊቭ ር ጋራ ጋርድ ን አንት ነስ ንርሚ ኦር ሳራንት ር ስ ስለ ድካማችን ስላለ መጠንከራችን ሲባል የእግዚአብሔር ሳክራመንቶችን ለኛ አዘጋጅቷል። ለድካማችን ለኃጢአታችን ሲባል ማለት ነው ሲል አን ስ ሚስ ጉድ ዊል ን ግ ኦፍ ጋርድ ቱ አርድስስ ለእኛ መልካም የሆነውን የእግዚአብሔር ጸጋ ወደኛ ወደ ልጆቹ የሚሆነውን ነገር በዚህ በኩል እናገኛለን ነው። ስ ጀነራል ሀሳቡን እየተረጎምኩላቸው ያለሁት ይሄ ስራ በማን ነው የሚሰራው የሚለውን ሲናገር ምን ይላል? ሂ ዲክሌርስ ቱ አስ ባይ ሂስ ወርድ አንድ ዛት ውይች ሄ ወርክስ ኢንዋርድሊ ኢን አወር ሀርት በልባችን በውስጣችን በነዚህ ነገሮች ወይም በነዚህ ሳክራመንቶች በኩል ስራውን ይሰራል ይልና፣ ተመልከቱም እንደሚል ባይ ሚንስ ዌር ኦፍ ጋድ ወርክስ ኢን አስ ባይ ፓወር ኦፍ ሆሊ ስፒሪት በእነዚህ ነገሮች በኩል በመንፈስ ቅዱስ አማካኝነት በውስጣችን ስራን ይሰራል። ርፎር ሳይንስ አርናት ኤምፒቲ ኦር ሚኒንግለስ እነዚህ ሳይንስ ኦር ምልክቶች ቀድሞ ወንድማችን ሲምቦል ብላችሁ ብቻ አይደለ እንደምታምኑት እያለ አደባባይ ላይ የቀጠፈበት ማለት ነው። ምን ይላል? ርፎር ሳይንስ አርናት ኤምፒቲ እነዛ ምልክቶቹ ፊት ለፊት እየተቀበልን ኮርፖራል ሆኖ የመጡትን ፊት ለፊት እየተቀበልን ያለን እነዚህ ሁለቱ ሳክራመንቶች ባዶ እና ትርጉም የለሽ አይደሉም ይልና ምን ይላል? ሶ አስቱ ዲሲቫስ የሚያሳስቱን እንዲሁ ዝም ብሎ የተቀመጡ ነገሮች አይደሉም ይልና ምን ይላል? ፎር ጂሰስ ክራይስት ኢስ ትሩ ኦብጀክት ፕረዘንትድ ባይ ደም ኢየሱስ ክርስቶስ ነው በእነዚያ ሳክራመንቶች ውስጥ ትሩ ኦብጀክት ሆኖ ኦር የምንቀበለው ሆኖ የተገለጠው ኢየሱስ ክርስቶስ ነው ይላል ማለት ነው። ዊታውት ሁም ዴይ ውድ ቢ ኦፍ ኖ ሞመንት ያ ባዮ ኖሮ ያው ምንም የሚጠቅሙ እንዳልሆኑ እናውቃለን። ኢየሱስ ክርስቶስ ግን አለበት ይላል ማለት ነው። ቤልጂክ ኮንፌሽን ሰርቲ ናይን አርቲክልስ የአንግሊካን ነው እና እዛ ላይ ስለ ሎርድስ ሱፐር አርቲክል ሀያ ስምንት ላይ ኦፍ ዘ ሎርድስ ሱፐር እንደዚህ ይላል። ዘ ሰፐር ኦፍ ዘ ሎርድ ኢዝ ናት ኦንሊ ኤ ሳይን ተመልከቱ እዚህ ጋር ምልክት ብቻ ነው፣ ሲምቦል ብቻ ነው ብሎ ነው የሚያምኑት ይላል ግን ምን ይላል? ምልክት ብቻ ነው አንልም ኦፍ ዘ ላቭ ዛት ክርስቲያንስ ሃቭ አማንግ ዘምሰልቭስ ዋን ቱ አናዘር በት ራዘር ኢዝ ኤ ሳክራመንት ኦፍ አወር ሪደምሽን የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና ኢንሶማች ስ ራት ወር ን ዊዝ ፌዝ ሪሲቭ ሴም ብሬድ ዊች ብሬክ ስ ፓርቴኪንግ ኦፍ ቦዲ ኦፍ ክራይስት የምንወስደው ያ ሥጋ የራሱ የኢየሱስ ክርስቶስ ሥጋ ነው። ን ላይክዋይዝ ካፕ ኦፍ ብለሲንግ ስ ፓርቴኪንግ ኦፍ ብለድ ኦፍ ክራይስት የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም ይላል ማለት ነው። ሰርቲናይን አርቲክልስ ማለት ነው። ዋልደንሲያን ኮንፌሽን ብዙዎቻችሁ የደድ አታውቁም። ነገር ግን በጣም አርቲኩሌተር ሆኖ የተቀመጠ አሁንም የፕሮቴስታንቶች ኮንፌሽን ነው እና እንዲህ በሚል ሁኔታ ያስቀምጣል። አርቲክል 30 ላይ ማለት ነው ዳት ሂ ሃዝ ኢንስቲትዩትድ ዘ ሆሊ ሳፐር ኦር ዩካሪስት ፎር ዘ ኖሪሽመንት ኦፍ አወር ሶል ይህንን ቅዱስ ስርዓት ወይም ስጋውን ስጋ ደሙን ለነፍሳችን መጠንከር ለነፍሳችን ማደግ ሰጥቶናል ቱ ት ን ት ቲንግ ኢፌክቹዋ ደ ፍለሽ ኦፍ ክራይስት፣ እየበላን ያለነው የክርስቶስን ስጋ ነው። ኤን ድሪንኪንግ ኢፌክቹዋ ሂዝ ብለድ፣ እየጠጣን ያለ ነው የእርሱን ደም ነው። ባይ ትሩ ን ሊቪንግ ፌዝ፣ በህያውና በሚኖር እምነት ይህንን እንቀበላለን። ን ባይ ኢንኮምፕሬንሳብል ቨርቹ ኦፍ ሆሊ ስፒሪት፣ በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል ወልደን ሲያል ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚሎች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ? ኦፍ ላርድ ሱፐር ቻፕተር 30 ላይ ማለት ነው። ኮንፊርሜሽን ኦፍ ፌዝ ነው እምነት ማጠንከሪያ ነው። እምነትን መግለጫ ነው የአማኞችልና ልና ኢንል ደ ቤኔፊስ ኦፍ፣ በዛ ውስጥ ያሉ የምን በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን፣ እንቀበልበታለን። በሞቱ በኩል የምናገኛቸው ነገሮች በሙሉ በዚህ እንቀበላለን። ኤንግሮዝን ሂም በእርሱ ማደግ ይሆንልናል። ፋርዘር ንጌጅመንት ን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ። የእነሱ ካተኪዝም ላይ የሚከተለውን ያስቀምጣል። ለምሳሌ ዋት ስ ኢንዋርድ ስፒሪችዋል ግሬስ ን ዩካሪስት ሲባል ምን ብሎ ይመልሳሉ?

ያንን መቀበላችን የጌታን ራት መቀበላችን ስጋ ደሙን መቀበላችን ምንድን ነው ጥቅሙ ሲባል የሚከተለውን ያስቀምጣል። ቤኔፊትስ ዊ ሪሲቭ አር ፎርጊቭነስ ኦፍ አወር ሲንስ የኃጢአት ይቅርታን እናገኝበታለን። ስትረንግዝ ኦፍ አወር ዩኒየን ዊዝ ክራይስት አንድ ዋን አናዘር ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና አንድ ፎርቴስት ኦፍ ሄቨንሊ ባንኬት የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። ዊች ዝ አር ኖሪሽመንት ኢን ኢተርናል ላይፍ የዘላለም ሕይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥና ያለን ማለት ነውና ውስጣችሁ የገባውን ምንፍቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ የተሰቀለው ብላችሁ ስትሉ የተሰቀለው ክርስቶስ የእኛም ጭምር ስለሆነ የክርስቲያኖች ጭምር ስለሆነ ማለት ነው። ለዛ ነው አድረስ የምናደርገው። አድረስ ስናደረግ እናንተ ውስጥ ያለውን ጉዳይ ያንን ለመፍታት ሂዱ እንጂ ፕሮቴስታንትን እንደ ሺልድ አድርጋችሁ ከፊት ለፊት እንደ ጋሻ አስቀምጣችሁ ከዛ የራሳችሁን ጉዳይ ከጀርባ እንድሰሩ በምንም ታምር መንገድ ሊከፍትላችሁ አይችልም። ሶ ጭፍን ያለ ጥላቻ ነው እየተመለከትን ያለ ነው። ምንድነው የክርስቶስ ስጋና ደምኖ ትላላችሁ ወይ? ሲሪየስሊ ድህድ ሲሪየስሊ። ሶ ምልክትነቱ ምልክትነት ነው። ምክንያቱም ቀጥታ ስጋውን ቦጭቀን አይደለም እየበላን ያለነው ኦር ደሙን ቀርተን አይደለም እያደረግን ያለነው ምልክት ነው። ምልክቱ ግን ሜር ምልክት አይደለም። ሜር ሲምቦል አይደለም። እንዲሁ ባዶና ትርጉም የለሽ ነገር አይደለም። እየበላን ያለ ነው በዚህ በምናደርገው ማለት ነው። ያንን የክርስቶስን ስጋና ደም ነው። ጸጋን የምንቀበልበት ነው፣ የኃጢአት ይቅርታን የምናገኝበት ነው፣ የዘላለም ሕይወት ፕሮሚሶች ጭምር ያሉበት ነው። ያንን አክቹዋሊ የምናገኝበት ነው ብለን እናምናለን። ጥላቸውን ምን አመጣው ለማለት ነው። ኮንፌሽናል የሆኑ ክላሲካል የሆኑ ፕሮቴስታንቶች አሁንም ማጆሪቲውን የፕሮቴስታንት ዲኖሚኔሽን ሜካፕ የሚያደርጉትም እነሱ ስለሆኑ የሚያምኑት ይሄው ነው እያለ የራስን ቤት ምንፍቅና ለመሸፈን ፕሮቴስታንትን ከፊት ለፊት እንደ ማጣፈጫ አድርጎ ማቅረብ፣ ኢት ዳዝንት ሄልፕ ዩ። ጸጋና ሰላም ይብዛላችሁ።